ሰላም ጤና ይስጥልኝ ውዴ ዲቦራ ቤተሰቦች፣ እንደምናችሁ እንደምንከረማችሁ። ዛሬ እንደ ማንኛውም ጊዜ ለልጆች የጠቀመኝን ነገር ወደ እናንተ የማካፈልበት ጊዜ ነው። በዛሬ ጊዜያችን ደግሞ ልጆቻችንን እንዴት ብለን ጸሎት እንዳስተማርን የሃይማኖት ትምህርት እንዴት እያስተማርን እንደሆነ እንዲሁም ደግሞ ምን አይነት ዘዴ እንደተጠቀምን ወደ እናንተ የምናደርስበት ጊዜያችን ነው።

ልጆቻችንን በቤት ውስጥ የተለያየ ነገር እንደምናስተምራቸው ሃይማኖት ደግሞ ዋነኛውና መሰረታዊ ነገር ነው። ልጆቻችን ሃይማኖታቸውን ወይም ደግሞ ጸሎት አደራረግ፣ ከእግዚአብሔር ጋር ያላቸውን ግንኙነት የሚማሩበት ዋናው ቤት፣ ዋናው ቦታቸው ቤት ውስጥ ነው። ስለዚህ በየጊዜው ከልጆቻችን ጋር ጸሎት በማድረግ የቤተሰብ ጸሎት ጊዜን በመፍጠር እንዲሁም ደግሞ የተለያዩ በልጆች እድሜ የሚመጥኑ የቤተ ክርስቲያን ትምህርቶችን ስነ መግባሮችን አያይዘን ለልጆቻችን በቤት ውስጥ በማስተማር ልጆቻችንን በመንፈሳዊ ሕይወት የበለጠ ጠንክረውና ወደ ውጫዊ ሕይወት ደግሞ ሲሄዱ እግዚአብሔርን ይዘው እንዲጓዙ የሚያደርጉበት መሰረታዊ ነገር ቤት ውስጥ የምናደርገው የጸሎት ጊዜ ነው ማለት ነው። ሃይማኖት ወይም መንፈሳዊ ህይወት ለሁሉም ልጆች ጠቃሚ እንደሆነ ሁላችንም በቤታችን እናውቀዋለን። ነገር ግን ብዙውን ጊዜ በምን መንገድ ነው ልጆቻችንን የምናስተምረው የሚለውን ጥያቄ መመለስ ስለሚያቅተን ልጆቻችን ካሉበት እድሜ በእውቀት ሳይበለጽጉ ጊዜ ያልፍባቸዋል። ነገር ግን ልጆች አብዛኛውን ጊዜ ትንሽ ባሉበት ወይም ደግሞ ከተወለዱ ጊዜ ጀምሮ እስከ ሰባት ዓመት ባላቸው እድሜ ብዙ መሰረታዊ ነገሮችን በማስተማር ለህይወታቸው መሰረታዊ ነገሮችን ማስያዝ የሚቻልበት ወቅት ስለሆነ ጸሎትንም ወይም ደግሞ የሃይማኖት ትምህርትንም በእድሜያቸው ከትንሽነታቸው ጊዜ ጀምሮ በየጊዜው የተወሰኑ ነገሮችን በማሳወቅ ልናስተምራቸው እንችላለን። ምስ ለማስተማር ልጆቻችንን መጀመሪያ አስፈላጊነቱን ጠንቅቀን ማወቅ ነው። ሁላችንም አስፈላጊነቱን እናውቃለን። ስለዚህ መጀመሪያ ያን ካወቅን ልጆቻችንን በምን መልኩ ነው የምናስተምረው የሚለውን ደግሞ ለመወሰን የኛ ትጋት ወይም ደግሞ ብርታት በጣም ወሳኝነት አለው። ምክንያቱም ልጆቻችን በአብዛኛው ጊዜያቸው አድርጎ ከምንላቸው ይልቅ የምናደርገውን የሚያስተውሉ ስለሆነ በየጊዜው በየቀኑ በምናደርጋቸው እንቅስቃሴዎች ልጆቻችንን በተግባር ልናሳያቸው የሚገባን ብዙ ነገሮች አሉ። ከዛ ውስጥ አንዱ ጸሎት ነው። ጸሎት ልጆችን አድርጉ ከማለት እናድርግ የሚለውን መንፈስ በመጠቀም ከልጆቻችን ጋር ጸሎት የማድረጊያ ፕሮግራሞች ሊኖረን ይገባል። የግል ጸሎት ሊሆን ይችላል፣ ወይም ደግሞ የቤተሰብ ጸሎት፣ ተሰባስበን አንድ ላይ የምንጸልይበት። ምግብ በሚበላበት ወቅት ከምግብ በፊት ምግባቸውን እንዲባርኩ ማድረግ ሊሆን ይችላል ከመተኛታቸው በፊት፣ ጠዋት ደግሞ ሲነሱ፣ እነዚህ መሰረታዊ ነው። የጸሎት ጊዜያቶችን ሳናዛነፍ አብረናቸው በማድረግ በየጊዜው በሕይወታቸው ውስጥ ልምድ እንዲያደርጉ ያለማቋረጥ መተግበር ይገባናል ማለት ነው። ከዚህ በኋላ እንግዲህ አብዛኛውን የተናገርኳቸውን ነገሮች ብዙ ቤተሰቦች እንደምታውቁት ተስፋ አደርጋለሁ ለማስታወስ ያህል ነው የጠቀስኳቸው። ስለዚህ በተግባር አብረናቸው የምናደርጋቸው የጸሎት ጊዜያቶች በጣም ወሳኝነት አላቸው። ከዚህ ውጭ ሃይማኖታዊ የሆኑ መጽሐፍቶችን አብረን ልናነብ ይገባል። የሃይማኖት ቦታዎች ላይ ደግሞ ሳናቋርጥ በየጊዜው ተግተን መሄድ ይገባናል። ያው ብዙዎቻችን ሰዓት ላይኖር ይችል ይሆናል፣ ስራ ይበዛብን ይሆናል። ግን መሰረታዊ ነገር ለልጆቻችን እጅግ በጣም ጠቃሚ ስለሆነ በተቻለ መጠን ባገኘነው አጋጣሚ የሃይማኖት ቦታዎችን ማዘውተር በጣም በጣም ጠቃሚ ነው። ልጆቻችንም በዛ ውስጥ ብዙ ነገር ይይዛሉ፣ ተምረውም ይመለሳሉ። የተለያዩ የሃይማኖት ትምህርቶች በአካባቢያችን በሚገኙ የሃይማኖት ቦታዎች የሚሰጡ ከሆነ ሳናቋረጥ እሱም መከታተል ይጠበቅብናል። በተጨማሪ ደግሞ የማይሆን ከሆነ በዙም የሚያስተምሩ ብዙ የሃይማኖት አባቶች አሉ። እኔ ለጊዜውን ልጆች የሚማሩበት የግዕዝ ትምህርት የሚያስተምሩልን ቀሲስ ዳንኤል ይባላሉ በሳምንት አንድ ቀን ልጆቻችንን ያስተምሩልናል። የተቀረውን ጊዜ ደግሞ እኛን በማስተማር ልጆቻችንን በማስተማር እናገዛቸዋለን። ካልሆነ ደግሞ አሁን ቴክኖሎጂ በጣም ብዙ ለልጆቻችን የሚጠቅሙ ነገሮች በሰፊው ማግኘት እንችላለን። ዩቲዩብ ላይ ጸሎቶች አሉ ለልጆች የሚሆን እሱን እየፈለግን ከልጆቻችን ጋር መለማመድ ይጠበቅብናል። እሱንም ደግሞ እንዳይሰለቻቸው በማድረግ በጣም ትንንሽ ሰዓቶች ወይም ደግሞ በሰከንዶች በሚሆኑ እየወሰድን እየደጋገምን ከልጆቻችን ጋር መለማመድ በውስጣቸው እንዲያድር ውስጣቸው የሃይማኖት ህይወታቸው ጠንክሮ እንዲሄድ ይረዳቸዋል።

እንግዲህ እንደዚህ ያልኳቸው ነገሮች አጠቃላይ የምጠቀምበት ዘዴ ምንድን ነው? ልጆቼ ጠዋት የጸሎት ሰዓታቸው ላይ የሚማሩትን የጸሎት ትምህርት በተወሰነ ሰገንዶች ላይ ይቺ እንዲደግሙት፣ በሚበሉበት ሰዓት ደግሞ ምግባቸውን ሲባርኩ በተማሩበት የጸሎት አይነት እንዲ ባርኩ አድርጋለሁ። ከመኝታ ያው የሶስት የምግብ ሰዓቶቻቸውን በዛ መልኩ ጸሎት በማድረግ በመድገም እንዲለማመዱ አድርጋለሁኝ። ሌላው ደግሞ ሊተኙ ሲሉ እንደዚሁ እየሰማን እንተኛለን። ጠዋት ላይም ደግሞ እንደዚሁ እንሰማለን። ሌላው መኪና ውስጥ በምትነዱበት ጊዜ መክፈት ትችላላችሁ። ልጆቻችሁ ደግሞ በሚጫወቱበት ስፍራ ላይ እነሱ አድርጉ ወይም ደግሞ ስሙ ሳትሏቸው እንዲሁ በጆሯቸው ብቻ እየሰሙ እንዲለማመዱት መክፈት ብቻ ነው። በስፒከር ላይ አድርጋችሁ ቲቪ አያስፈልግም። ስክሪን ላይም እያዩ እንዲያጠኑም ማድረግ አይገባንም። እንዲሰሙ ብቻ በማድረግ በቀላሉ በጣም ልጆች ትልቅ አይምሮ አላቸው። ብዙ የመቻል አቅም አላቸው። እኛ መስጠት እንቻል ነው እና በተቻለ አቅም እነሱ ሊቀበሉበት የሚችለውን መንገድ እኛ ቀለል የሚለውን መንገድ መጠቀም ይገባናል። እና እነዚህን ዘዴዎች ይጠቀማለሁኝ። መኪና ውስጥ በምንሄድበት ጊዜ እንከፍተዋለን፣ እንሰማለን። ብዙ የመስሚያ አጋጣሚዎችን በመፍጠር ልጆች እንዲሰሙት እናረጋለን። አብረን ደግሞ እንለማመዳለን። በዚህ ውስጥ ቶሎ ውስጣቸው ያድራል፣ አይረሱትም። በአጭር ጊዜ ውስጥ ከጠበቅኩት በላይ በአጭር ጊዜ ውስጥ በዚህ ልምምድ ውስጥ ይህንን ጸሎት ሊይዙ ይችለዋል ማለት ነው። ልጆችን አስተዋውቃችኋለሁኝ። ስነ ማን ነው? ሚኪማ ሚኪያሳሱ ቤተማኮነዋ በዚህ ልጅ ስንት ዓመት ነው? አምስት የጸሎት ትምህርት ማን ነው የሚያስተምርክ? እናቴና አባቴና ቀሲስ። ቀሲስ ማ? ቀሲስ ዳኒል። ቀሲስ ዳኒልን አመሰግናለ ትላቸዋለ። እሺ በላቸሽ። አመሰግናለ ቀሲስ ዳኒል። አንተ ደግሞ ስምህ ማን ነው? ናታን። ናታን ማ

ቀሲስ ዳንኤል አይደለም እኮ በልጅ ቀሲስ ዳንኤልን አመሰግናለሁ በላቸው። በዚህ አጋጣሚ ልጆቻችንን ለሚያሰባለን ቀሲስ ዳንኤል እጅግ በጣም አድርገን እናመሰግናለን። እንደነሱ አይነት አባቶች ደግሞ በየቦታው አሉ። ልጆቻችንን ለማሳደግ ለሚያገለግሉ አባቶች በሙሉ በዚ አጋጣሚ ይህን ቪዲዮ ያዘጋጀንበት ምክንያት ብዙ ሰዎች መኖሩን እኔ ራሱ መኖሩን እራሱ አላውቅም ነበር እና መኖሩን ማወቅ ራሱ በጣም ትልቅ ነገር ነው እና የሚማሩ ልጆችን ማየት፣ ልጆቻችን ከሚማሩ ልጆች ጋር ማገናኘት ወደፊት በደንብ እንዲያውቁልን ይረዳል እና በዚህ አጋጣሚ ይህንን የማስተማር ሂደት ለምታመቻችሁ በሙሉ በጣም እናመሰግናለን። ብዙዎቻችሁ ደግሞ በአካባቢያችሁ ባሉ የሃይማኖት ቦታዎች ሄዳችሁ ወይም ደግሞ በዙም የተለያዩ የምታገኛቸውን መምህራኖች በመጠቀም ልጆቻችንን በትጋት ሃይማኖታቸውን እንዲያውቁ በማድረግ ሁላችንም እንድንሳሳ ለመርዳት የተዘጋጀ ቪዲዮ ነው። እንደሚጠቅማችሁ እንደምትወዱት ተስፋ እናደርጋለን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።